አሁን በየቀኑ በድሮን ወደሚጨርስህ ነው የሄድክ ያለኸው። ስትራቴጂካሊ አማራ መጥፋት አለበት ብሎ ጦር ወዳዘመተው አካል ነው የሄድክ ያለኸው። አዲስ አበባ አማራ መግባት አይፈቀድለትም ብሎ ወደ ከለከለ አካል ነው የሄድክ ያለኸው። ምን ታደርጋለህ? አዲስ አበባ ጎጃም ሂድ ብሎ ያ ወደ አፈናቅልህ ነው የሄድክ ያለኸው አባይን መሻገር ወደ ከለከለ ነው እየሄድክ ያለው። እንኳን ትጥቁን ቀበቶውን እናስፈተዋለን ወዳለው እየሄድክ ያለኸው። እናቶች መቀነታቸውን ፈተው እንድትከላከላቸው የሰጡህን መሳሪያ ነው ከርፍፈህ በአዴን ጋር የሄድከው። ይሄንን እንደ ጽድቅ እንዲቆጠር፣ እሱ እኮ የሄደው እኮ እንትና የከዳው እኮ ከወያኔ ጋር መስራትን በመቃወም ነው የሚል ታርጋ ይዘህ መተህ ነውር የምትሰራ መክዳትን ባንዳነትን ለማበረታታት ወያኔ የሚል ተቀጥላ ስም ይዘህ መተህ በፋኖስ ዲቪዥን ለመፍጠር እየሰራ ያለህ ነውረኛ ታሪክ በጥቁር መዝገብ ይመዘግብሃል፣ ወደድክም ጠላህም። አንዱን ከተጠየፍክ ሌላው ውያ ስር በመሄድ አይደለም። ጌታቸው ረዳ ላይ ያልኩትን ነው እዚህ ምደግመ ምደግምልህ እኔ አይደለም መህዲ ምንድን ያለው ማዲ ሀሰን የጃል ጀዚራው ጋዜጠኛ ጌታቸው ረዳ ጓደኞችን ቆመሬድሶችን ከተቃወምክ ተቃውመሃል፣ መብትህ ነው። ልትቃወም ትችላለ። ትግራይ ላይ ተፈጸመ ያልከውን ጀኖሳይድ ወደ መራው አብይ አህመድ ሂደ፣ የእሱ አማካሪ እውነት ትሰራለ ወ ያለው እኮ ብላክ ኤንድ ዋይት ጥያቄ በልበ ሙሉነት ነው የምነግራችሁ። አፋሃድ ላይ የቀረበው ጥያቄ ይሄ ነው የቀረበው ጥያቄ። እጅ ሰተንም ይሁን ተደራድረንም ይሁን መስራት አለብን የሚል ጥያቄ ኦፊሻሊ ቀርቧል። ሊትራሊ እንስራ ብለው አቅርበዋል። ማስረጃ አለን ማስረጃ አለን። ማስረጃ በሌለን ጉዳይ ላይ አንነጋገርም። የዘፈን ዳርዳርታ ውስክስታ ነው ሰው ወያኔ የምትለዋ ተጎትታ የመጣችው ከነ አብይ ጋር ከብአዴን ጋር ከነ ጄኔራል አበባው ጋር በተደረገ ዲል ለመሄድ ዝግጅት ሲደረግ የመሄጃ ምክንያቱ እንዳለ ድርጅቱን ይዞ ለመሄድ እንሂድ የሚል ሀሳብ ያመጡ አሉ፣ የተገናኙ አሉ። ገና ነው አልጠራም። ይህንን ነው አጥሩት ያልናቸው። ይህንን ነው ስንሞግት የነበረው አጥሩት፣ ሀቀኞቹ እንዳይባሉ ለእውነት የሚኖሩቱ በኢንቲግሪቲ የምናውቃቸው ለሀቅ የሚኖሩቱ ለትግሉ ታማኝ የሆኑት እንዳይጎዱ ጥረት ስናደርግ የቆየ ነው። በዚህ መንገድ ነው አጅሬ ብልጽግና፣ አጅሬ ሆዴድ መምጫው አይታወቅምና ባልጠበቅናቸው ሰዎች አሁን በአማራ ትግል ውስጥ እየወጠቦጡ ኑሯቸውን ኑሯቸውን ዘርግተው ሲኖሩበት የነበረውን በደንብ በይፋ ተገልጠው መጥተው አሁን ምን ወደ ማለት ሄዱ? አይ እንትና እኮ ሲገዳ ወያኔ ጋር እነ ከሌ ስለሚሰሩ በዚህ መንገድ ነው ምናምን ምናምን ወያኔ ጋር ስለሚሰሩ ሄደ የሚባል በረታታ ይወጣ። ምንድነው እየተካሄደ ያለው? ምንድነው እየተነገረ ያለው? እስ ዛሬ ያመጧቸውን እንስማ። ዛሬ ያመጧቸውን የአራት ኪሎ ፕሮፖጋንዳ ነገ እያንዳንዱን የምትሰማውን ነው። ቀደም ብለን አሄዶፍታ የምንነግር አይደለም። ዛሬ ማዕዴን እያሽላላ ፕሮፖጋንዳ ሊሰራባቸው የሚሞክሩ አካላት አሁን የምንነግራችሁን ይህን ትንታኔ እ አዲስ እኮ አይደለም። አይኖ ግረባ ነው አይኖ እየደገምኩ እየነገርኳችሁ ከ15 ቀን በፊት ከወር በፊት የነገርኳችሁን መለስ የማመጣው ሂደቱ እውነታውን እንዴት ለታሪክ እንዲቀመጥ እኮ ነው። የዛሬ ሶስት ሳምንት የተናገርነውን ትላንትና ያመጣነው ሌላ ምን ምክንያት አለ? ሰው በዛም የሚገኝ የተለየ ጭብጨባ አለ። ምን ሊያደረግልኝ ነው? ጭብጨባ ውስጥ እንዴት እንደሚሰሩት ፕሮፖጋንዳውን ግን ይ ለዚህ ፕሮፖጋንዳ ተመቻችተው፣ አየ፣ የአማራ ታጋይ መስለው፣ ለአማራ የሚታገሉ መስለው ለእንዲህ ላለው ፕሮፖጋንዳ አየህ እንዲህ ላለው ከድቶ ለሚሄድ እንዲህ ላለው በትግል ውስጥ ከጀርባ መጥቶ ስታፍ ለሚያደርግ እየከዳ ለሚሄደው አካል በአዴንስር ሄዶ ለመሸጎጥ ለጅትሜት ኮዝ እየፈጠሩለት ነው። ኖርማል ሆኖ እንዲቆጠርና ነገም እየሄዱ እንዲህ መግለጫ እንዲሰጡ ለማድረግ ዲያስፖራ ጋር ተቀምጦ አየህ ኮዝ ይሰጥልሃል። አዎ የሄደው እኮ እንዲህ ስለሆነ ነው እንዲህ ስለተገፋ ነው ምናምን አየህ በተገፋው ስበብ ሹልክ ያሉ ሰዎች እንትናም ተገፍቶ ነው የሚል ሌጅትሜት ኮዝ እየሰጡ ነው ያሉት። ነው አማራ ትግል ላይ ማን ማን ከጀርባው እየወጋ እንደሆነ ተመልከት። እንዴት የፕሮፓጋንዳ ጥምረቱን ማስተውል። ስራ ለቃ በነበርኩበት ቦታ የጎንደር አርባአራቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው፣ አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወዳቀረበልን የሰላም አማራጭ አማራጩን ተጠቅመን ወደዚህ ይመጣ። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችን ይህንን የሚለውን ይህ ስራ በነበርኩበት ቦታ የጎንደር አርባ አራቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ ታረደ የሚል ነበር አወጣጡ አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ መንፈልግም ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስት ወደ አቀረበልን የሰላም አማራጭ አማራጩን ተጠቅመን ወደዚህ የመጣ ክልሉ በመማር ማስተማር ብቻ አይደለም፣ በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችን ያ ይሄን ፕሮፓጋንዳ ታይዋለ፣ አደለ። ማን ነው አማራን እያደቀቀ ያለው አጥፍቶ ጠፊ ድሮን የሚልከው ትምህርት ቤቶችንም የሚያውድመው? የሸዋ ጠቅላይ ግዛትስ በሁለት ቀን በፊት በንባብ ያቀረብኩትን መረጃ ከአንድ ቀን ከሁለት ቀን ኦፍኮርስ ስንት ትምህርት ቤቶች ካምፕ እንደተደረጉ የውል ዓለም አቀፍ ተቋማት ትናንት ዘጋርዲያን ያለውንና ዛሬ ይሄ የባዕዴን ውላጅ የሚለውን ስማው፣ ልዩነቱን። ዘጋርዲያን ምን አለ? ያገዛዙ ሰራዊት ያወድማል፣ ይደፍራል በጅምላ ይገላል የአማራን ህዝብ ያሰቃያል በዚህ ምክንያት የአማራ ህዝብ ፋኖ ለሚላቸው ልጆቹ በብዛት ድጋፍ እየሰጠ ነው የፋኖ ኃይል ድጋፍ እያገኘ ነው ማን ነው ይሄን የዘገበው ዘጋርዲያን ይኸውልህ የዘጋርዲያንን ዘገባ ጭንቅላታቸውን ሲያዞረው ይሄንን እውነታ ለመቀየር? እንደዚህ አይነት ባንዳ የተገዛ ባንዳ ሬዲ ነው። በገፍ እየከዳ ነው ሲልህ 14 ሰው ለእያንዳንዱ 100 100 ሺህ 2 2 100 ሺህ አውጥቶበት ሊሆን ይችላል። ሲቪል ሰርቪሱ ሲቪል ሰርቫንቱ ደሞዝ የሚከፈለው ደሞዝ የለም። ይሄን 14 ገዝቶት ሄደ። ምንም አይጠቅመውም። በቃ ከዚህ በኋላ ይሄ ከንቱ በሰው ፊት የሚቆም አይደለም። ህዝቡ እየተበደለ ነው ህዝቡ ማን ነው እየበደለ ያለው ቢቢሲን ለሰማ ዘጋርዲያንን ለሰማ የአማራን አርሶ አደር ለሰማ ማን ነው የሚበድለው ማን ነው ያሰቃየው ማን ነው የገደለው ማን ነው እየገደለው ያለው ማን ነው ትጥቅህን አደለም ሱሪህን አስወልቃለሁ ብሎ ዝቶ የመጣው ማን ነው ትግላችን ከማንጋ ነው ይሄንን ነው የምንላቸው። አየምን ምን አይነት ኮዝ እየያዙ እንደሚመጡ ዘረፋን ስትራቴጂካሊ እንዲዘርፉ አድርገው አስርገው እያስገቡ ያሰማሯቸዋል። የአማራ ታጋዮች ነን የሚሉ ችግሉስ ነበርን የሚሉ አካላት አይደለም እንዴ ቅርብ ጊዜ የሰማችሁት? የፋኖ ኃይልም ዘራፊ ነው፣ ቀማኛ ነው፣ ወንበዴ ነው፣ ምናምን ነው እያሉን እየዘረዘሩ የነበሩት ፉታራ ሲሉት የነበሩት ስም ይወጣል፣ ከቤት ይከተላል፣ ጎረቤት አይደለም። እነማናቸው ይስሉት የነበሩት እኔ አስቦበት በተደራጀ ሁኔታ የሚያደርገውን እሱን አይደለም፣ እዛው ነን፣ ትግል ውስጥ ነን ሲሉ የነበሩ አካላት? ለአማራ ትግል እንሞታለን እንሰቅላለን ሲሉ የነበሩ አካላት እየተሄደበት ያለው ርቀት የሚገርም ነው። እነማን ከዚህ ትግል ጀርባ ስታብ እያደረጉ ነው፣ ትግሉን እየወጉ ነው፣ ከጀርባ እየመቱት ነው የሚለውን ማየት ማጤን በጣም በጣም ኢምፖርታንት ከአራት ኪሎ አመራር የሚሰጥበት ነው የሚለውን እንድታዩት ነው። በዋነኛነት ለማንሳት የፈለግሁት ከአራት ኪሎ አመራር የሚሰጥበት የፕሮፓጋንዳ ስልት ነው። ኮሚኒኬት ሲያደርጉ፣ ሁለቱንም ዩ ኮሚኒኬት ሲያደርጉ፣ መስፍንን ኮሚኒኬት ሲያደርጉ የአፋድ ላይ ያለው የእሱ ይፋ ስለወጣ ነው። ደጋግሜ መስፍንን እምለው እስቲ እንደው በፈጣሪ ለሚታዘብ ከሀቅ ጋር ለቆመ በንጹህ ሕሊና ለሚያደምጥ ሰው እንድትፈርዱ መስፍን የሚባለው ሰው ከአብዱ ሁሴን ጋር ተገናኘ ሲባል መስፍን ብቻውን አይደለም። ከመስፍን ጋር ሌሎች አሉ። በዚህ ጉዳይ ላይ የመከሩ ወይ ወጥተው ይናዘዙ ልክ አልነበርም የሚበሉ መስፍንም ተጠያቂ መሆን አለበት ሲባል አንገታችን በቢሉ አይቆጠረጣል እንጂ ምን ሲደረግ ነው ተጠያቂ የሚሆነው? ያሉና መስፍንን የተከላከሉ አሉ። ዳትሚንስ በዓላማ ይጋሩታል ማለት ነው ብለም ጥያቄ ያነሳል። አደለም እዚሁ ሚዲያ ላይ አንድ ቲም ኦልሞስት ኮኦርዲኔት የሆነ ቲም አለ የሚንቀሳቀስ አለ አሁን እየሰሩ ያሉት ክፍለ ጦሩን ብርጌዱን ምናምኑን ማስከዳት ላይ ነው። እየሰሩ ያሉት ስራ እየሰሩ ያሉት እዛ ላይ ነው። ደጋግመን አነሳ እዩት። ይሄንን ነገር በጥንቃቄ መታየት አለበት አላልም? ያን ጊዜ ሲሞግቱን የነበሩ የድርጅትም አመራርም ሆነው የድርጅቱ ደጋፊ ነን የሚሉም አካላት ሊጥሉት ፈልገው እኮ ነው። ድርጅቱን በመደገፍ ረገድ ከትላንት እስከ ዛሬ ድርጅት ውጤታማ እንዲሆን ማን ዋጋ እንደከፈለ በእርግጠኛነት ሀቀኛ የሆኑቱ መሪዎቹ በሚገባ ያውቁታል። እስከታች ያለውም ያለ ሰራዊት አካል በደንብ ያውቀዋል። ማን ደግሞ በድርጅት ስም በትግል ስም እንደሚነግድ ያውቀዋል። እና ያን ጊዜ ይሄ ሰው ብቻውን አይደለም። ትክክል አይደለም አሉ ሌሎችም፣ ጊዜ የሚጠብቁ ለምንድን ነው ማይጠራው የሚል ተደጋጋሚ ጥያቄ አነሳን። የአምስተኛ ረድፍን ስሌት አነሳን። አምስተኛ ረድፍ ወዘተረፈ። የተጠራውም ያልተጠራውም ከበሮ መታም ባከረዩ አለ። ችግር ተፈጠረ። እንደምታውቁት ጉዳያችን አይደለም። እውነት እስከያዝን ቀጠልንበት። አሁን መተው አመራር የተባሉት ማብራሪያ ሲሰጡ፣ አይ እከሌኮ ቀድሞም ቢሆን ከመከላከያ ሰዎች ጋር ይገናኛል፣ ከባዴን ጋር ይገናኛል፣ ተድቷል መረጃለን፣ ወዘተረፈ ምናምን ወደሚል መጡ። አይ እንዲህ ስትሉ የነበራችሁ አካላት መረጃ ያደረሳችሁን ቀደም ብላችሁ ስትነግሩን የነበራችሁ በምን ትክክል ናችሁ አላሉ። በየዩቲዩቡ ሮጡ፣ በየሚዲያው ምን ለማለት እንትና እኮ መጀመሪያም ከርቶ ነበረ ምናምን ምናምን። ታዲያ ለምን ተከላከላችሁት? ያኔ ለምን ተከላከላችሁ ለምን ትክክል አልነበርም፣ ለማለት አልፈለጋችሁ? ለዚህ ይጠቅማል ብለው ደግሞ ወደ ወታደርነት አመጡት። ማድረግ ምናምን ሰጥተው ትከሻው መሸከም የማይችለውን ማድረግ ሰጥተው እዚህ ያደረሱት፣ አጋጣሚ ደግሞ ቀን ወጣለኝ ብሎ ሲያስብ ወደዚህ መጡ። ባጫ ነው ጌታቸው ረዳ ሲል ነበር። ባጫ አስክስተኛ ነው እንዳለው፣ ባጫ ኤርትራ የሻቢያ ጦር ማርኮ ኢትዮጵያ ቀኝ ገዢ ናት እያለ ፕሮፓጋንዳ ሲያሰራው የነበረ ነው ባጫ። በቪዲዮ አምጥተን አሳይተናቸዋል። ባጫ በወቅቱ የቀኝ ግዛት ጥያቄ ነው፣ ኤርትራ ቀኝ ተገዢ ናት እያለ ሲናገር የነበረው። ከዛ የሻቢያ ወታደሮች ሳህል በራ ሙቀቱ በበረታባቸው ጊዜ ባጫ ደበሌን ጠርተው እስክስታ ያስመቱታል፣ ዘፈን ያዘፍኑታል። በቃ እዛ ሴት በእስር ቤት ስትገባ ምንድን ነው የሻማ ምናምን የጣቢያ እስረኛ እኮ ዘፈን ደንስ ምናምን ነው የሚለው። በቃ ዛት ሲል ሻቢያ እስር ቤት ሲደንስ የነበረ ዱቄት ሰርቆ እንደገና ተማርኮ የነበረ በሙሉ ታሪካቸውን ተመልከት። አንድ ንጹሕ እንደ ተዋጊ የውጊያ ታሪክ ያለው የምናምን ታሪክ ያለው የማሸነፍ ታሪክ ባለው ምን ነው ጭጉል ውስጥ የተሳተፈ አንድ ጥራል ባጫን ከእስር ቤት አስወጥተው ማረግ ሰጥተው አዋጊ አድርገው ወግ ማረግ አሳየ ነው ብለው ጎጆ ወጣ እንደሚባለው ባጫን በውትድርና ታሪክ ጎጆ እናስወጣ ብለው ኤርትራ ላኩት። ታሪኩን በቀደም ነግሯችኋል አደለ? ባለፈው ጊዜ አሁን ሊሸመጥጥም እኔ ነበርኩ እዛ ጦር እየመራዋለ። ደግሞ እንደ ጥሩ ነገር እኮ ነው የተረገው። ተጨፈጨፍን ይላል እናስገባለን ያልቃል፣ እናስገባለን ያልቃል። ይህን የሽንፈት ታሪኩን በሚዲያ መጥቶ በፕሮፓጋንዳ ማውራቱ እንደ ትልቅ ነገር ይቆጥረዋል ባጫ ይዞ ሄደውን ሰራዊት በተደጋጋሚ እየወሰደ ሲያስፈጅ እንደነበረና በፍጹም ጀነራልነት የማይገባው ወታደርነት እንደው መሪ ልትለው የማትችል እንደሆነ በራሱ አንድ በት የመሰከረውን ወስደ ማየት ትችላል። ሽንፈት ታሪክ ነው ሲነግር የነበረው አሁን ጊዜ ስለፈቀደላቸው ብቻ ነው የሚያሽላሉት። ስለዚህ ይሄ ስብስብ መከላከያ ነው፣ ይሄ ስብስብ የአየር ኃይል ነው ምናምን የሚለው ጨዋታህን ፎርጌድ እርሳው፣ የለም ስለዚህ ዘጠና ዓመት ተከበረ፣ ሰማንያ ዓመት ተከበረ ሚልህ በሞኖፖሊ ራሳቸው የተቆጣጠሩት የገነቡት የወዴድ አየር ይሄም አል በቃ ብሏቸው። በነገራችን ላይ ዋና የአየር ኃይል አዛዥና ከሰባቱ ደግሞ ስድስቱን ምክትሎች ከአንድ ቦታ አድርገው። ማረሚያ ቤት ስትሄድ ትደነቃለህ። የማረሚያ ቤት አዛዥ፣ ምክትል አዛዥ፣ የዞን መሪ፣ የምናምን መሪ፣ ከላይ እስከታች ይሉንታ የሚባል ነገር የለም። ከላይ እስከታች ወጥረው ይዘውታል። ቤቶች ኤጀንሲ ምናምን፣ ሂድ፣ የመሬት አስተዳደር የሚባለው ጋር ሂድ፣ ጉዳያቸው አይደለም። ከላይ እስከታች ሰፍተው ይዘውታል። አብይ አህመድ እንጥራና ጠይቀው፣ ወየ ሚዲያው ላይ ምንድን ነው የሚለው? አንድ ትርፍ ወስደን እንደሆነ እኔ ከኔ ጨምር የለቃለው ይልል። ምንድነው? ትርፍ ምን አመጣው? የምን ትርፍ ነው የሚያወራው? ጠቅላላ በሞኖፖሊ ቅመውት፣ ምንድነው ትርፍ? አንድ ጨላፊ ወስደን ከሆነ ምናምን ይላል። አየው አየር ኃይል ላይ ዋና አዛዥና ከሰባት ምክትል ስድስቱን መውሰድ የሚገባን ነው ይልሃል። አብይ ዓመት ከሚገባን ውጭ አንድ ትርፍ ከወስዶ ከሆነ እኔም እለቃለሁ የሚል ንግግሩን ታውቁታላችኋል። እስቲ እግዚአብሔር ያሳያችሁ ፍረዱና፣ ከሰባት ምክትል ስድስቱን ዋናውን አዛዥ ጨምሮ ይዞ አየ አልበቃ በላቸው የኢትዮጵያ አየር መንገድ የቦርድ ሰብሳቢም ሆኖ ይሄንን ትክክል ነው በቃ ባላንስ የምናደርገው እኛንን ይላል። ከዛ ቲፔሌፍ በዘር ተቆጣጥራው ነበር። አየር ኃይሉን ምናምን እያለ የዘር ኮታ ሲዘረዝርልን ነበር። ከዚህ ያህል ኮሎኔል፣ ይሄን ያህል ከዚህ ምናምን ይሄድ እኮ ማለት ነው። ለውሻ ነከሰኛ ቤቱ ጅም ማለት ማለት ማን የቀንጅ ቤሆ ነው በትክክለኛው አጠራር ከተወሰደ ማን ነው ጠቅላላ እንዳለ መደዳውን የሰለቀጠው? ይሄንን ነው የተቃወም ነው እኮ ልክ አይደለም። ንቅለ ተከላ ቢሆን እንኳን እኮ ቴፔሌፍ ይዟቸው በነበሯቸው ቦታዎች ብቻ ነበረ ሊተኩት የሚችሉት እኮ። ቴፔሌፍ ዋናውን ከያዘ በኋላ ሰባት ምክትል አድርጎት ማያል ኢታማዦር ሹም ከተቆጣጠሩ በኋላ ምክትል አበባው ቢሳካለት በአንድ ጀምበር ከውሆዴድ በላይ ፈጥኖ አማራውን አንበርክኮ መፍጀት የሚፈልግ ሰው ኢንፍሪዮሪቲ ኮምፕሌክስ ውስጥ ያሉ አማራነትን እንደ ጦር የሚፈሩ እነ ዘውዱ በላይ እና አበባው ታደሰ ፀራ የፈለግከውን መሐመድ ሐሰን የሚባል ሰው ነው አማራ የሚባል እዛ ውስጥ ያለው። መሐመድ ሐሰን የሚለው ስሙ እንደተጠበቀ ጀነራሉ ማለት ነው። ይህ አባዬ ሃይማኖቱን የለወጠ ምንስ አይለውጥም እንዴ? አብይ አህመድ አንበርክኮ የጌታ ሰው ያስ ብለው ነው የሚያሳድረው ፕሮስፐሪቲ ጎስፕል። መሐመድ ሐሰን የሚሰማው ነገር የለም። በገደለ ቁጥር ትክክለኝ ላይ ብሎ ነው የሚያምነው። እነ ፓስተር ቀለሟ ነው አመራር የሚሰጡትም ለአብይም ለነ መሐመድ ተሰማም። ገደሉ የፈለገ አጽሉ፣ ኢትዮጵያ የመጽዳት ዘመን ነው ብለዋቸዋል እኮ ጌታ አጽሉ ይሏቸዋል። የመጽዳት ዘመን ነው ሰው በሞተ ቁጥር ደም በፈሰሰ ቁጥር ልክ ነን ብለው ነው የሚያምኑት። አየ አርቲስቱንም፣ ምኑንም ምኑንም ሰብስበው ያን ጊዜ በቃ ምንም። ኧረ ኦርቶዶክሳውያን ናቸው እያለቁ ያሉት፣ ገዳማት ናቸው እየፈረሱ ያሉት። ደብረ ዳሞ ተመታ። ኧረ ለታሪክም ጥሩ አይደለም። አክሱም የተቀደሰ ስፍራ ነው። ቅዱስ ላሊበላ የተቀደሰ ስፍራ ነው። ቅዱስ ላሊበላ ላይ ምንድን ነው ያደረጉት? አሁን ቅርብ ጊዜ ህፃናት ወንዶችን አይደለም የደፈሩበት? ዘጋርዲያን አንብብ ቢቢሲን አንብብ የነገርላችሁ ነገር ስህተት ነው። እስካሁን ስንለው የነበረውን ማረጋገጫ አይደለም ማተም አይደለም እየመቱበት ያለው ላሊበላ ላይ ወንድ ህፃናትን በመድፈር ነበር አካባቢውን አርክሰናል ያሉት። ማህበረ ዴጎ አምጥተው የገደሏቸው ከአክሱም የሰበሰቧቸው ደግሞ የሞት ምድር አድርገውት ነው። ቀላል ነገር እንዳይመስልህ የተፈጸመው በደል የተፈጸመው ግፍ የታሰበ የታቀደበት ወንጀል ነው። የተፈጸመው ታሪክ የመቀየር የማርከስ ስራ ነው ሲሰሩ የነበሩት ይሄንን እውነት ክደየል ደርስ ነው። ከዛ ፕሮፖጋንዳው ሆይ ሆይታው ሰሞኑን እያያችሁ ነው። መቶ ዓመት እኮ ወሰዱት። ማብራሪያ ይሰጥልሃል። ምሁር ነኝ ምናምን እያለ እየመጣ ምን ነው ላንተ? እነ ይልማ መርዳሳ የፍየል ወገብ የሚቆርጡበት በየሳምንቱ ምን ነው ይሄ? ለአማራው ለሌላው ብሔረሰብ ምኑ ነው?